ትንሽ ሲናገር አየሩን የሚቆጣጠረው ጌታቸው ረዳ አልጀዚራ ሄድ ቱ ሄድ ፕሮግራምን ለመቅጠር በታየችው ከሁለት ደቂቃ ብዙም በማትበልጥ ቪዲዮ ብዙ መነጋገሪያ ሆኗል። የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ አማካሪ ሚኒስትር ጌታቸው ጠቅላይ ሚኒስትሩን ከትግራዩ ጦርነት ጋር በተያያዘ ለመከላከል የሄደበት ርቀት ብዙ አስብሎታል። ለትግራይ ሕዝብ ቆመናል ከሚሉት ወገን የተክደናል ስሜት ተንጸባርቋል። ጠቅላይ ሚኒስትር አብይን ከሚቃወሙት ወገኖች ደግሞ ቀድሞም ጠቅላይ ሚኒስትሩን የተጠጋ መጨረሻው ይሄው ነው፣ ጌታቸውንም ይበለው ብለዋል። በአፋጣጩ ጋዜጠኛ መህዲ ያሰን ተዘጋጅቶ በአልጀዜራ ሄር ቱ ሄድ ፕሮግራም ላይ የሚቀርበው ይኸው የጌታቸው ረዳ ሙሉ ቃለ ምልልስ ለነገ ሐሙስ ተቀጥሯል። በዚህ ቆይታ ላይ ትላንት ተቆርጣ ለማስታወቂያ ከወጣችው አብይ ዘር ጭፍጨፋ ፈጽሟል ወይንስ አልፈጸመም ከሚለው ግብግብ ውጭ በርካታ ጉዳዮች እንደተነሱም ሰምተናል። ከሰሞኑ ውጥረቱ እየጨመረና እየረገበ ስለመጣው የኢትዮ ኤርትራ ጉዳይ፣ ስለ ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት ነገር የጌታቸው ረዳና የመህዲ ሐሰን የቆይታ አጀንዳዎች ነበሩ። በእነዚህ አጀንዳዎች ዙሪያ ጌታቸው ከመህዲ ሐሰን ለተነሳለት ጥያቄዎች ምን መለስ የሚለውን እናያለን። ሲያልፍም ጌታቸውን እዚህ ችግር ውስጥ ምን ከተተው ስንልም የምናነሳው ሀሳብ ይኖረናል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ይህንን ጉዳይ ትሰማላችሁ። እስከዚያው ቻናላችንን ሰብስክራይብ እና ላይክ እና ሼር እያደረጋችሁ አብራችሁን ቆዩም። በእንግሊዝ ለንደን በተዘጋጀው በዚሁ የአልጀዚራው ሄር ቱ ሄድ ፕሮግራም ቀረጻ ላይ ከዋናው አቅራቢ መህድ ያሰን ውጭ የኢትዮጵያን ጉዳይ ያውቃሉ የተባሉ ሶስት ጠያቂዎች ከታዳሚ እንግዶች ጋር ነበሩ። ከእነዚህ ውስጥ አዲስ ስታንዳርድ የተሰኘውን በኢትዮጵያ ጉዳይ በሁሉም ማህበራዊ ጉዳዮች፣ ዜናዎችና ምልከታዎችን የሚያዘጋጀውን ሚዲያ የምትመራው ጸዳለ ለማ እንደተገኘችበት ሰምተናል። በዚሁ መድረክ ላይ ከጠቅላይ ሚኒስትር አብይ የትግራዩ ጦርነት ተሳትፎ ባለፈ ለጌታቸው ከመህዲ ሀሰን ሌሎች ጥያቄዎች ተነስተውለታል። አንዱ ኢትዮጵያና ኤርትራ አሁን እያሳዩት ካለው መቃቀር አንጻር ወደ ጦርነት ሊገቡ ይችላሉ ብለህ ታስባለህ ወይ የሚል ነው። ጌታቸው ረዳ ለዚህ ጥያቄ ሰጥ የተባለው ምላሽ ኢትዮጵያና ኤርትራ ወደ ጦርነት ሊገቡ አይችሉም የሚል የራሱን ሀሳብ ነው። ለዚህ የሚያቀረበው ምክንያት ሁለቱም ሀገራት ጦርነት የሚያመጣውን ጣጣ በቅጡ ስለሚገነዘቡት ወደ ጦርነት ሊገቡ አይችሉም የሚል እንደሆነ ነው መረዳት የቻል ነው። ይሁንና ጌታቸው ረዳ አማካሪ የሆነለት መንግስት የጦር ጀነራሎች እስከ ቅርብ ጊዜ ድረስ ኢትዮጵያ በባሌም ሆነ በቦሌ የባህርበር ፍላጎቷን እንደምታሟላ በተደጋጋሚ ሲገልጹ ተደምጠዋል። የመከላከያ ሰራዊት ቀን ከጥቂት ሳምንታት በፊት ሲከበር ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ የባህርበር ጥያቄዋን እንደምትገፋበት መከላከያ ሰራዊቱ የዛሬ ዓመት የሰራዊት ቀንን ሲያከብር ኢትዮጵያ ከባህርበር አንጻር የተለየ ስፍራ ላይ ሆና ነው ሲሉ ከኤርትራ ጋር ያለው ውጥረት የት ድረስ ሊሄድ እንደሚችል ጠቁመዋል። ፊልድ ማርሻል ብርሃኑ ብቻ ሳይሆኑ ራሳቸው ጠቅላይ ሚኒስትር አብይ በተለያየ ደረጃ ያሉ የመከላከያ ሰራዊት አዛዦች የመንግስትና የመንግስት አፍቃሪ መገናኛ ብዙሃን የባህር በርን በተመለከተ የሚናገሯቸውና የሚያስተናግዷቸው ዘገባዎች ከኤርትራ ጋር ሊኖር የሚችልን ጦርነት የሚጠቁሙ ሆኖ ቆይቷል። የጠቅላይ ሚኒስትር አብይ የአፍሪካ ቀንድ አማካሪ ሚኒስትር ጌታቸው ግን ከኤርትራ ጋር ያለው ነገር ወደ ጦርነት እንደማያመራ ይህም የሚሆነው ሁለቱም ሀገራት የጦርነትን ጣጣ ስለሚያውቁት ነው በሚል አመክንዮ የተደገፈ ነው። ሌላውና ዋነኛው ከአልጀዚራው የሄድ ቱ ሄድ ዋና አዘጋጅ መኸዲ ሐሰን ለጌታቸው የቀረበው ጥያቄ አብይ በ2012 ዓም ካገኙት የዓለም ኖቤል ሽልማት ጋር በተያያዘ ነው። መኸዲ ሐሰን ይህን ጉዳይ አሁን ከሚታየው ከኢትዮ ኤርትራ ውጥረት ጋር አያይዞ ነው አቀረበለት የተባለው። እሱም ኢትዮጵያና ኤርትራ ወደ ጦርነት ቢገቡ ጠቅላይ ሚኒስትሩ የተሰጣቸው የሰላም የኖቤል ሽልማት መቀማት አለበት ወይ በሚል ነበር ለጌታቸው ጥያቄ ያነሳለት። ጌታቸው ግን ለዚህ የሰጠው ምላሽ በዚህ ላይ የኖቤል ኮሚቴው የራሱ አሰራር ያለውና እሱ ምንም ሊል እንደማይችል ነው። ሆኖም ጋዜጠኛ መዲ ቀጠል አድርጎ ጠቅላይ ሚኒስትሩ የኖቤል ሽልማቱን ያገኙበት ምክንያት የታወቀ እሱም ከኤርትራ ጋር ስለታረቁ ነው። ታዲያ መልሰው ከተዋጉ የኖቤል ሽልማቱ ሊነጠቅ አይገባውም ወይ የሚል የራሱን የጌታቸውን ሀሳብ ጠይቆታል ተብሏል። ሆኖም ጌታቸው ጉዳዩን ድጋሚ ወደ ኖቤል ኮሚቴው በመተው አስተያየት ከመስጠት ተቆጥቧል የተባለው። ወልቃይት ከስምረት ፓርቲ ከትግራይ የሰላም ኃይል ጋር በተያያዘ በርካታ ጥያቄ ተነስቶለት እንደነበርም ተሰምቷል። ጌታቸው ግን በአልጀዚራ ቆይታው ከራሱን ላይ የብልጽግና መንግስትንና ጠቅላይ ሚኒስትር አብይን በመከላከል ኃይሉን ጨርሷል። ጌታቸው ረዳ ከአልጀዚራ ጋር ያደረገውን ቆይታ በቅንጭቡም ስናይ አንድ ሰው እናስታውሳለን። እሳቸውም የቀድሞ የኦነግ አመራር፣ ቀጥሎም የአብይ አምባሳደርነት ሹመኛ ሌንጮ ባቲም። ጌታቸው ረዳና ሌንጮ ባቲ በዚሁ በአልጀዚራ ላይ ትውስት አላቸው። ህወሓት መራሹ ኢህአዴግ ኢትዮጵያን በመራባቸው የመጨረሻዎቹ ጊዜያት ጌታቸው ረዳ የመንግስት የኮሚኒኬሽን አገልግሎት ሚኒስትር ነበር። ሌንጮ ባቲ ደግሞ ሀገራቸው መግባት የተ ተከለከሉ። ፖለቲከኛ፣ ያኔም ይህው የአልጀዚራ ጋዜጠኛ መህዲ ሀሰን ሌንጮ ባቲን እዛው ለንደን ስቱዲዮ ጌታቸው ረዳን በስካይፕ ያስገብቶ አከራከራቸው። ሌንጮ ያኔ የኢህአዲግ መንግስት የፖለቲካ ነጻነት፣ ለጋዜጠኞች የመጻፍ ነጻነትን የከለከለ አድርገው ጌታቸው ያለበትን መንግስት እየነቀፉ ሲናገሩ ነበር። ጌታቸውም ከሰሜኑ ጦርነት በፊት የአብይን መንግስት የሚያጠለጥሉና በፕሮፓጋንዳ ብቃታቸው የብልጽግና መንግስትን በእሱ ምላስ ልክ እንዲሰፉ የማድረግ ያህል ብቃት ነበረው። አሁን ሁለቱም ሰዎች ለብልጽግና መንግስት ዋነኛ ሞጋች ናቸው። እርግጥ ሁለቱም ፖለቲከኞች ዛሬ ጠቅላይ ሚኒስትር አብይን ለመደገፍ የመጡበት መንገድ በእጅጉ ቢለያየም አንዳንድ የኢትዮጵያ ፖለቲከኞች ቆመንለታል የሚሉትን መርህ ለመጣስ ግን ሁለት ጊዜ እንኳን እንደማያስቡ ሁለቱም ግለሰቦች ማሳያ ናቸው። ሌንጮባቲም ትላንት ስለ መብት እከራከራለሁ ሲሉ በኢህአዴግ ጊዜ ለመህዲ ሀሰን ተናግረዋል። አቢ ከመጡ በኋላም መህዲ ሀሰን ያዘጋጀ የነበረው የአልጀዚራው አፕ ፍሮንት ፕሮግራም ላይ ቀርበው ስለ ታሰሩ ጋዜጠኞች ሲጠየቁ የተሳሳተ መረጃ ነው የደረሰ አንድም ጋዜጠኛ ኢትዮጵያ ውስጥ አልታሰረም፣ ግነት ነው ሲሉም ተደምጠዋል። ሌንጮባቲ ታንክ ዩ ፎር ጆይኒንግ ሚ ኦን አፕ ፍሮንት ዮር ፕራይም ሚኒስተር አቢይ አህመድ

ፑቲን ማርኬት ጌታቸው ረዳ እዚህ ችግር ውስጥ እንዴት ገባ የሚለውንም ማየት ያስፈልጋል። ከዚያ በፊት የአልጀዚራው ቁራጭ ቪዲዮ ከወጣ በኋላ ጋዜጠኛ በፈቃዱ አይሉ ስለ ጌታቸው የጻፈውን አጭር አስተያየት እኔ ጋዜጠኛ በፈቃዱ የጌታቸውን ቃለ ምልልስ ሙሉ ቪዲዮን ገና ባናይም ጌታቸው እንደዚህ ባለ አዋራጅ ሂዩሚሌቲንግ ሁኔታ ውስጥ ገብቶ ግን አያውቅም ይላል። ተጠያቂ ሊያደርገው በሚችል ገለልተኛ ሚዲያ እና ባለሙያ ጋዜጠኛ ፊት ለመቅረብ በመድፈሩ ድፍረቱን አደንቃለሁ። ጠቅላይ ሚኒስትር አብይ አህመድ ይህንኑ እንደማያደርጉ እርግጠኛ ነኝ። እንዲያውም ጠቅላይ ሚኒስትሩ የጋዜጣዊ መግለጫ ባህልን ሙሉ በሙሉ ሰርዘውታል። ወደ ጌታቸው ስንመለስ ይህንን ለእሱ ትምህርት እንደሚሆነው ተስፋ አደርጋለሁ። ግን ትምህርት ይሆነው ይሆንን? ሲል በፈቃዱ ጥያቄ አንስቶ ጽሁፉን ይቀጥላል በከፍተኛ ደረጃ ፖለቲካል ኮሚኒኬሽን የሚያጠና አንድ ጓደኛዬ ጌታቸው በኮሚኒኬሽን ሰውነቱ ያሳየው ውድቀት እሱ ራሱ ይህንን የትምህርት ዘርፍ እንዲያጠና እንዳነሳሳው ነግሮኛል። በእርግጥም ጌታቸው በግልጽ የሚናገር አውት ስፖክን ኢህአዲግ ነው። ድንቅ የእንግሊዘኛ ችሎታና ብቃት ካሊበር አለው። ነገር ግን ሁል ጊዜ የሚናገረው ይህ የመጨረሻ የስልጣን ቦታው እንደሆነ በሚመስል ወይም በከፍተኛ ብሪት ነው። ሎስት ኢን ትራንዚሽን በተባለው መጽሐፊ ውስጥ ጌታቸው ተናግሮ የተለያዩ የህብረተሰብ ክፍሎችን ያሰናከለባቸውን በርካታ አጋጣሚዎችን አስፍሬያለሁ። ከዚያ ምንም እንዳልተፈጠረ ለመርሳትና ለመቀጠል ጊዜ አልፈጀበትም። በተቃውሞ ዘመን ወቅት ጌታቸው ተቃዋሚዎችን ሊሆኑ በሚችሉ አዋራጅ ቃላት እንደ አጋንንት፣ ችግር ፈጣሪ፣ እሳትና ጭድ ወዘተ በመጠቀም አውግዟል። በትግራይ ጦርነት ወቅት በፌደራል መንግስት በኤርትራ ኃይሎችና በአማራ ሚሊሻ ላይ ሁሉን አይነት ትችቶችንና ክሶችን ተናግሯል። አወዛጋቢው ሂሳብ እናወራረዳለን የሚለውንም ተጠቅሟል። ሆኖም በልደቱ አያሌው አባባል ጌታቸው ደመመራር አይደለም። ምንም ቢናገር ብዙ ሰዎች ይረዱታል፣ ወይንም ብዙዎች አይቀየሙትም፣ ይረሱለታልም፣ ተጠያቂም ሳያደርጉት ያልፋሉ። የኦሮሞን ተቃውሞ በጽኑ ተቃውሟል። በጦርነት ወቅት የሚያውቀውን ቃል ሁሉ እየተጠቀመ የአብይ አህመድን አስተዳደር ተዋግቷል፣ እንዲሁም ተቃውሟል። በመጨረሻም ጌታቸው ይቃወማቸው በነበሩት ተቃዋሚዎች ወደ ስልጣን በመጣው ጠቅላይ ሚኒስትር አማካሪ ሆኖ ተሾመ። ከማዲያሰን ጋር ያደረገው ትግል አብይ ጄኖሳይድን አሟልቶ ፈጽሟል የሚለውን የቀድሞ ክሱን ለመከላከል ነበር። ይህን ለማድረግ የሞከረውም ጠቅላይ ሚኒስትር አብይ አህመድን ሆነ የትግራይ ህዝብን ላለማጣት በሚመስል መልኩ ነው እኔ እንደማስበው በሁለቱም አልተሳካለትም፣ ብሎ ጋዜጠኛ በፈቃዱ ጽሁፉን ይዘጋል። ሌላ አንድ የፖለቲካ ምሁር ደግሞ ጌታቸውን ዛሬ እዚህ ችግር ውስጥ የከተተው ቀድሞም በሌለው አቅም የህዝብ ጣፈንታ ላይ እንዲወስን መደረጉ ነው ይላሉ። ለጌታቸው የፖለቲከኝነት አቅም ብዙ ጊዜ የሚጠቀሱ ማሳያዎች አንባቢ መሆኑ፣ ንግግር አዋቂ መሆኑ፣ የቋንቋ በተለይም እንግሊዘኛ ተናጋሪነቱን ነው ይላሉ እኚሁ ምሁር። ሆኖም ለፖለቲካ አመራርነትና በህዝብ ጣፈንታ ላይ ለመወሰን የማስፈጸም የልማት እቅዶችን አውጥቶ ወይንም የወጣን እቅድ መሬት ላይ አውርዶ ህዝብን እንዴት ተጠቃሚ ያደረገ የሚለው ጉዳይ መስፈርት መሆን አለበት። ጌታቸውን የሚያደንቁ ሰዎች አንድ ጊዜም በእነዚህ መስፈርቶች ለክተው ታያውቁ? የሚላሉ አስተያየታቸውን የሰጡን ምሁር ሆኖም ልደቱ እንዳለው ጌታቸው ደመመራራ ስላልሆነ ሌላው የፖለቲካ አመራር በማስፈጸም ብቃት ሲለካ ጌታቸው ግን በምላሱ ይለካል። ሲያልፍም ህወሀት በሌለው አቅም ጌታቸው በሰራለት ፕሮፓጋንዳ ብዙ የትግራይ ወጣቶች አልቀዋል። ለዚህም ተጠያቂ መሆን ያለበት ጌታቸው ግን በንግግሩ ብቻ ተደናቂ ሲሆን ይታያል። ጌታቸው በፖለቲካ ያገኘው ቦታ ፖለቲከኛ መለካት በሚገባው መስፈርት ተለክቶ አይደለም። ህዋትም የሚፈልገው የነበረው ለንግግር ብቃቱ ነበር። የነገሮች መመሰቃቀል ጌታቸው ራሱን በትግራይ ህዝብ ላይ የሚወስን አርጎ ራሱን እንዲያገኙ አርጎታል። ስለዚህም ይላሉ እኚሁ ምሁር ዳንኤል ክብረትን የሚተቹ ሰዎች ከተረተረት ውጭ ምንም አያውቅም ይሉታል። የዳንኤልና ጌታቸው ልዩነት ግን ተረተረትን የሚያወሩበት ቋንቋ ብቻ እንጂ ሌላ አይደለም ይላሉ። ከኢትዮ ፍሮንት የዛሬው ጉዳያችን ይኸው ነበር። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ጊዜ